ማፍገር ማፍገር ዘገ ማለት መሆኑን አቃለሁ እኔ በነገራችን ላይ ማን ነው የገረፈኝ እንድዝህ መጥቼ እናንተ አናት ላይ እንድንኮታኮት ያደረገኝ ማን ነው አረተው ህቅ ሰሞኑ አማቼ አልተቻለም ዘፈን ዘፈን ብሎታል ደግሞ ያንዳንዷ ዘፈኖች የሙዚቃና የፍቅር የሙዚቃ ናቸው፣ አልኩኝ። የፍቅር ይወሬ ጥማት አቤት! የፍቅር ዘፈኖች ናቸው እያንዳንዷ። ሰሞኑን በቀይ የለበሰ ነው ደግሞ የሚዘፍነው አማቼ። ቀይ በቀይ አሸብርቆ መቶ ነው። ሄደሽብኝ ከምሰቃይ ምናምን ይሁን እችላለሁ። ማፍቀር ዝቅ ማለት መሆኑን አውቃለሁ። እንዴ! እናሳ ታዲያ ብሩኬ፣ እነሳ ዛሬ ነው የምታቀው። እኮ ፍቅር ያሸንፋል የሚለው ቃል ራሱ ፍቅርን ደምስሶታል ፍቅር ሁሉን ያሸንፋል የተባለው ተምድር አይደለም ሰዎች አሸንፏቸው አይተውት ነው እና እንደዛ ነው እንደዚ ስትሆን ነው የሚያምርብ ሀማቼ እንደ እንደው ምን ልሆንልህ እንደ ምን ልሆንልህ ምን ትሆን ይለኝ ነው ነገሩ ከሀይሚዬ ጋር ትላላችሁ እንደው በነገሩ እንዴት አስደስቶኝ ነው ማለት አስደስቶኝ ነው ስላችሁ፣ በቃ ለቅማምዬን ደዝ መዝፈን ሲዘፈን ደስ ይለኛል። በቃ እንዲህ ምንሆናች ነው። አዎ እንደዛ ፍቅርህን በሙዚቃም ቢሆን እንደዚህ እያሳበብ ግለጥ።